አንድ እድል ሰጥተሽ ብታዩ ገብቶሻል አይደለ? አሁን ከእንግዲህ እኔ እንጃ አላውቅም። ድጋሚ የሆነ ነገር ተፈጥሮ እናንተ ፊት ራሱ ቆሜ ነው ሚዲያ ፊት ቆሜ ማውራም አይመስለኝም። ግን እችን ጊዜ ግን አንድ እድል ብሰጭ እውነቱን እንነጋገር ከተባለ በዚህ ሰዓት አንተ አታስፈልጋት ስላስፈለገኝና ስላሰበልኝ ነው እዚች ጋር ቆሞ እየጠበቀኝ ያለው ታውቃለህ። እኔ ሰው የለኝም ጭራሽ ምን ከሰማ ኔ ከመሬት ነው። ትናንትና ተረጋጊ ማድረግ የለብህም ብዬሽ እንደው እንደም የተናገርኩትን ነገር ያሳየሁትን ነገር አምጥቶ አብርሽን ሌላ ችግር እንዲፈጠር ያደረገው እሱ ነው። ዛሬ ደግሞ እንደገና እንድታወራ እድል አልፈቅድልህም። ሲጀመር ከባድ ነገር እንዲፈጠር ምናምን ነገር ባትፈልግ ኖሮ አንተ ቤት ድረስ ይዘው አመጣ። ትናንት ትናንትና ስታውራ ያው እኔ ሆስፒታል ሆና እኮ አንተ ቤተሰብ የላትም ብለህ ደግሞ ታወራለህ እንዴ አሁን ይኸውልህ ስማኝ፣ ቤተሰብ የላትም ምናምን አላልኩም እኔ። አልወጣኝም ጓደኞች የላትም ማንም ሰው የላትም ነው ያንተና ቤት ድረስ ይዛው መጣ ያሳየህ ንቀት አለ። ያን ነገር አሳየተ ዛሬም ድጋሚ ድረስ መምጣት ደግሞ ይሄ ከባድ ንቀት ነው። አንተ ይኸውልህ አሁን ለኔ ራሱ ዝም ያልኩ አሁን ትልቅ ሰው አለ ብዬ ነው፣ ተመልሳችሁ ወደ ሌላ ጸብ እንዳትገቡ። አሁን ይኸውልህ ወንድሜ ጭቅጭቅ ባናረገውና እንድንግባባ ብናወራ ምክንያቱም አሁን እናንተ ትላንትና የሆነ ነገር ፈጠራችሁ ዛሬም የሆነ ነገር ብትፈጥሩ ምንም ፋይዳ የለውም። አሁን ግን እኔ የምፈልገው መነጋገር ብትፈልገው ይሄንን ነገር ወደ አንድ መስመር ብናመጣው አይሻልም? አሁን ግን ከዚህ በኋላ ምንም እንትን የለውም፣ ተስፋ የለውም ነገሩ። በቃ እዚህ ጋር ቢቆጥ። ኧረ ተስፋ የለውም አይባልም። ምክንያቱም እስከ ዛሬ ድረስ እኮ በጣም ረጅም ጊዜ አየ ነው ጀመር። የቤተሰብ ምክር ምናምን አይደለም ወንድሜ ትትና ትላንትና እንደ ውሻ ሲያባረን አንቺንም፣ ባልሽንም፣ እኔንም ሲያባረን፣ ሆኖ አንቺ ዝም ያልሽው። ታዲያ ምን ማለት ነበርብኝ እኮ ሌላ ነገር እንዳይፈጠር ነበር

የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከአንድ ሰው ጋር መጥቻለሁ። ያው ፋሚሊ ነው ቤተሰቤ ነው። ትላንትና አይታችሁታል፣ አቡሻ ይባላል። ሰላም በላችሁ አቡሻ። ሰላም እንዴት ናችሁ? እንግዲህ ያው ቪዲዮ ላይ ምናምን እንትን ስላልሆነ ብዙ አላወራም እንዳይደበራችሁ። ያው ዛሬ እንግዲህ የመጣሁበት ምክንያት ትንሽ ከአብርሽት ጋር ለማውራት ነበረ። ማለት ከቡዜ ጋር ማለት ነው። ቀጥራኛለች ዛሬ እና መምጣት እንዳለብኝ እና በጣም በጥብቅ እንደምትፈልገኝ ነበር የነገረችኝ። ያው እኔ ግን ጋሽን አግኝቼው ነበረ። እሷ ግን ያው ላገኝሽ እፈልጋለሁ ስላለችኝ እሺ ብያታለሁ። እንግዲህ እየጠበቅ ኳት ነው። እና ከእሱ ጋር የመጣሁበት ምክንያት ያው ካሁን በኋላ ብቻሽ እንድትንቀሳቀሽ አንፈልግም ስላሉ አንዳንዴ እንግዲህ አስፈላጊ ነው ብዬ ስለማስብ አንዳንድ ነገሮች ላይ አክሰፕት ማድረግ ያለባችሁ ነገር አክሰፕት ማድረግ አለባችሁ። አንዳንዴ በራሳችሁ ወስናችሁት ያልሆነ ነገር ካለ ይሁን መቀበል ያለባችሁም ሌሎች ውሳኔዎች ሊኖሩ ይገባል ብዬ ስለማስብ እና ዛሬ ብቻሽን አትንቀሳቀሽም፣ ከኔ ጋር ነው የምትወጪው ብሎ ስላለኝ እሺ ብዬው እንግዲህ ከሱ ጋር መጥቻለሁ ማለት ነው። ከዚህ በፊት ያው አውርተናል ማለት ከጋሽም ጋር አውርተናል፣ ጋሽ በስልክ አውርቶ ነበረ እንዲሁም በአካል ተገናኝተን አውርተን ነበረ። እና ቡዜ አላውቅም የተለየ ሀሳብ ይኖራታል ብዬ አላስብም። ምክንያቱም እኔና አብርሽ ጉዳይ ላይ ነው ልታውራኝ የምትችለው ወይም ልታናገረኝ የምትፈልገው ብዬ አስባለሁኝ። ግን ደግሞ እኔ ከ ከዚህ በፊት ከወሰንኩት ውሳኔ ውጪ አሁንም ቢሆን የምቀይረው ውሳኔ አይኖርም። ምክንያቱም ነገሮች በነዚህ አይነት መልኩ መቀጠል ስለሌለባቸው ወይም ደግሞ ሁሌም ዲስተርብ እየሆናችሁ ሰላማችሁን እያጣችሁ ምናምን መቀጠል አለባችሁ ብዬ ስለማላስብ እኔ ምንም አይነት የሚቀይረው ሀሳብ አይኖርም ማለት ነው። ስለዚህ እንደዛ ነው የሚሆነው። እንግዲህ ያው እሷንም ማስረዳት ባለብኝ መልኩ ለማስረዳት ሞከራለሁኝ። እነሱም ያው ጋሼ በጣም ተረድቶኛል። እንዳያችሁት ከሆነ ልክ ጋሼ እንደተረዳኝ ብዬ የምትረዳኝ በጣም ደስ ይለኛል። ነገሮችን አንደርስታንድ አርጋ አክሰብት ብታደርግ ምናምን ደስ ይለኛል። እንዲሁም ደግሞ ትናንትና ስለተፈጠረው ነገር በጣም ይቅርታ ማለት እፈልጋለሁኝ። ያው እኔ ነገሮች መጥፎ ነገሮች እንዲፈጠሩ ስለማልፈልግ ነው በእንደዛ አይነት መልኩ ሊመልሰው የቻልኩት። ምክንያቱም እዛች ጋር ታይም ባቃጠልን ቁጥር ሌሎች ነገሮች ሌሎች ችግሮች እንደሚፈጠሩ ስለተሰማኝ ያው እዛ አካባቢ እንዳይቆይ ይፈልግ ነበረ። አቦሻም በዚህ አጋጣሚ ይቅርታ ሊጠይቃችሁ ይፈልጋል። ተገቢ ነገር አላረኩም እያለ ነበረ። እውነት ነው፣ ያው ማንኛውም ሰው በራሱ ቤተሰብ ሲመጣ አያስችለውም። እና በዛን ታይም ስሜታዊ ሆኜ ነበር። እሱንም ስገፈትረውም እንደዛም፣ በቃ ብቻ እያመነጫጨኩትም የነበረው ስሜታዊ ስለነበርኩ ነው እንጂ ይህን ያህል ክፋትም አስቤ ምናምን አይደለም በቤተሰቤ ስለመጣ ምናምን ተናድጄ ነው እንጂ ይህን ያህል እንደዚ አይነት ሰው ሆኝም አይደለም። እሱንም ላስጠነቅቀው የምፈልገው ይህን ቪዲዮ እያየው ከሆነ ከዚህ በኋላ እኔ በማንኛውም ሰዓት ከአጠገቧ ነኝ፣ እና እሷን ለመፈለግ እሷን ለማግኘት ምናምን የሚያደርገውን ነገር ቢያቆም ይሻላል። ምክንያቱም ባገኘው በዛ አጋጣሚ ብንገናኝ ምናምን የሚፈጠረው ነገር ጥሩ አይሆንም። እኛ አሁንም ቢሆን በጸባይ ለመጣብን ፍቅር ነን ከማንም በል። ነገር ግን ጸብ ፈልጎ ገፍቶ ለመጣብን ደግሞ አንመለስም። አሁንም ቢሆን ላስጠነቅቀው የምፈልገው ይሄንን ነው። እስከዛሬም ዝም ስንል የነበረብን ምክንያት ነገሮች ከዛሬ ነገ ይሻሻላሉ ብለን ስላሰብን ነው። ከዚህ በኋላ ግን ምንም ሊስተካከል የሚችል ነገርም የለም። እሷም ወደ እሱ እንድትመለስ አንፈልግም፣ እሱም እሷ ጋር እንዲደርስ አንፈልግም። በቃ ያለውን ነገር ዛሬ እንጨርስ፣ አውርተን እንጨርስ። እሷም ትረዳል በቃ እዚህ ጋር ያለው ነገር እንዳለ እንዲያ በቃ ነው የምንፈልገው። ሩታ በጣም የምንወዳት እህታችን ናት። የምንሳሳላት ያው እህት ያላችሁ መቼ ስትረዱናላችሁ በእህቱ የመጣበት ሰው እንዴት እንደሚሆን እንዴት እንደሚያደርገው ምናምን ትረዳላችሁ። ያው ያለውን ነገር ከዚህ በኋላ ግን በቃ ነው። እሱንም ላስጠነቅቀው የምፈልገው ብቸኛ ነገር አጠገቧ እንዳይደርስ ነው። ከዛ ውጪ ምንም ችግር የለብኝም እኔ ማንንም ቢሆን ማመናጨቅም ሆነ ከማንም ሰው ጋር ጸብ ውስጥ መግባትን ምናምን ፈልጌ አይደለም። ግን በቃ በእህታችን ሲመጣ አይቻል፣ ማንም ሰው ቢሆን አይችልም። ገፍቶ መምጣቱ ግድ ነው። ወደ ጸብ መግባቱ ምናምን የማይቀር ነገር ነው። ስለዚህ ያው እኔ ማስተላለፍ የሚፈልገው ይሄንን ነው። የቀረው ነገር ካለ ቀጤበት ያው እንግዲህ ሁሉንም ነገር ሰምታችሁታል ማለት ከልክ በላይ ላፊ ነገር ስለተፈጠረ ነው። ትናንትና በእንደዚህ አይነት መንገድ ነገሮችን ለማስተናገድ የተገደድ ነው እኔም እሱም ቢሆን። እንዲሁም እኔ እንደማስበው ከሆነ ነገሮች በቀላል አልፈዋል ብዬ ነው የማስበው። ምክንያቱም እንደ አጋጣሚ የነበረው እሱ ነው ቤት ውስጥ። ሌሎቹ ወንድሞች ቢኖሩ ወንድሞቻችን ቢኖሩ ከዚህ የበለጠ ነገር ይፈጠር ነበረ። ተደዋውለን እንግዲህ እየጠበቅኩሽ ነው ብያታለሁኝ። እና እነ ቡዜም እየመጡ ነው። ያው ያለኝን ሀሳብ በተረጋጋ መንፈስ ለማውራት እሞክራለሁኝ። አቤልም ማብራት ነው ያለው ነበረ ግን፣ ያው ከወንድሜ ጋር የመጣሁት አይ ችግር የለውም። እሺ ብቻሽን ማግኘት ስለፈለኩ ይሆናል። እንግዲህ እንትን ያልኩት ግር ያለኝ አዎ፣ ኖርማል ነው ማለት ችግር የለውም። ሲቀጥል ደግሞ ያው ካሁን በኋላ ከሱ ጋር ስለሆነ መንቀሳቀስ ምችለው፣ ለዛ ነው አሁን አብረን ነው የምናወራው። ምንም ችግር የለውም። እርግጠኛ ነሽ? አዎ ላገኝሽ ካሰብኩኝ ቆይቻለሁ። ደውዬልሻለሁ፣ ታውቂያለሽ እንዴ። ምጭሻለሁ፣ ማውራት ፈለግኩኝ። ሁሌ ማውራት በእርግጥ ያስጠላል፣ በየጊዜው ማውራት ያስጠላል። ግን ምን ታደርጊያለሽ? ቤተሰብ ቤተሰብ ነው። የሆነ ነገር ሲፈጠር ግዴታ ማውራት አለብሽ፣ ምክንያቱም የሆነ ነገር ተፈጠረ ብለሽ ዝም አትይ ነገሮችን ማለት ነው። እና ለዛ ነው ላገኝሽ የፈለኩት ታቂ ያለሽ ጉዳዩ ይገባሻል ብዬ አስባለሁ። ሩትዬ የኔ እናት በአብርሽ ጉዳይ ላወራሽ ነው የፈለኩት። በዚህ መልኩ ሊሆን የሚችለው በሱ ጉዳይ ሲሆን ነው እና ብዙ ጋሽም ብዙ ብሎሻል፣ አይቻሉም ቪዲዮቹ እና ምንድነው? ይሄ ምንም ደስ አይልም። እንዴት ብዬ እንደምነግርሽ እንኳን ከበደኝ። በምን መልኩ ማስረዳት እንዳለብኝ ለአንቺ ምን ብዬ አሳምኝ አንቺ ወደ ቤትሽ መመለስ እንደምችል ምንም ነገር ግራ ነው የሚገባኝ። ለሰሚውም ለምንም ማለት ነው እና ለዛም ነው እስካሁን ድረስ ዝም ብዬ ቁጭ ያልኩትኝ ቪዲዮ ላይ አንቺን መውራት ያልፈለግኩትኝ ማለት ነው ሳይሽ ግን፣ አሁን አንቺ ደግሞ ቪዲዮ ይዘሽ እያወራሽኝ ነው። ችግር የለው አሪፍ ነው እና ግን ምን ምንድን ነው የምታስብ እኔ ያው ማለት ብዚህ ያሰብኩትን ሀሳብ ለጋሽም ማሳወቂያቸው አለው። ያው ጋሽም እንግዲህ እንዳያችሁት ነው በሀሳቤ በደንብ ተስማምቷል። በደንብ የተረዳኝ ይመስለኛል ጋሽ እና ያው ጋሼ በተረዳይ ልክ አንቺን ብትረጅኝ በጣም ደስ ይለኛል። ነገሮች በጣም ከሚባለው በላይ የተደጋገሙ ነው። እኔጃ በጣም ብዙ ጊዜ ጥፋቶች፣ ተመሳሳይ ጥፋቶች ናቸው። እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ ሆኜ ይህንን ነገር አክሰብት አድርጌ መቀጠል ከበደኝ። ነገሮች እኔ ከአቅሜ በላይ ስለሆኑብኝ ነው እንደዚህ አይነት ውሳኔ ለመወሰን የተገደድኩት እንጂ ታውቂኛለሽ እ ምንም አይነት ውሳኔ ለመወሰን ከአንድ ሁለት አስቤ ነው መወስ ነው ወይም ደግሞ ነገሮች እንዲስተካከሉ ነው እድሎችን እፈጥራለሁ። ከዛ በዛ እድሎች መጠቀም ከቻለ እነዛን እድሎች አልገፋበትም ወይም ደግሞ ለማውራት እንሞክራለን ምናምን እና በቃ ተምሮ ሲመለስ እኔ ምን የምመለስበት አጋጣሚዎች ይኖራሉ። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆነን ኢቭን በስነ ስርዓት ለማናገር ከሌሎቹ በጣም በተሻለ መልኩ ነገሮችን በደንብ ስቴብል ሆኝ ለማውራት ሞክር ያለሁኝ እስከዛሬ ድረስ ከተፈጠሩ ችግሮች በጣም በተሻለ መልኩ ነገሮችን ተረጋግቼ ለማናገር ሞክር ያለሁኝ። ኢቭን የራሴን ማለት በቃ ይሄን ነገር አድርጋለሁ ምናምን ብዬ ተነስቼ አይሆንም ይሄ በዚህ መንገድ ነው መሆን ያለበት ካለኝ እንደዛው ማለት የተረበሽንበት ሁኔታ ውስጥ ሆነን ራሱ እንደዚህ ነው መሆን ያለበት ካለኝ ከሌላው ጊዜ በተለየ መልኩ የኔን ሀሳብ ሙሉ ለሙሉ ትቼ እሺ ብዬ ጠብቄ አውቃለሁ ብዙ ጊዜ። ስለዚህ እሱ ደግሞ የራሱን ሀሳብ ነው ማራመድ እየፈለገ ያለው። ነገሮች በቃ ደጋግሜ ማውራቱም አስፈላጊ ነው ብዬ አላስብም። ጀስት አንቺም ላገኘሽ ስላልሽኝ፣ ያው እህቴ ነሽ፣ ታላቂ ነሽ፣ ነገሮች ሀፕን ባደረጉ ጊዜ፣ መጥፎ ነገር በተፈጠረ ጊዜ፣ ጥሩም ነገር በተፈጠረ ጊዜ ከጎን የነበርሽ። ስለዚህ የግድ አንቺን አክብሬ መገኘት ስለነበረብኝ የመጣሁት እንጂ ሁሉም ነገር ተመሳሳይ ነው። እንዳየሽው ተመሳሳይማ ነው አውቃለሁ። ተመሳሳይ እንደሆነ አውቃለሁ፣ ግን ነገሩ ከበደኝ። አሁን ያ ትንሽ የሆነ ነገር በጣም ከሮ ነገሩ እስከዚህ ድረስ ደርሶ፣ አሁን ባለሽበት ሁኔታ ደግሞ እኔ ማሰብ ይከብደኛል። እንኳን ውሳኔ ነው መሆን ሳይሆን ማሰብ በራሱ ይከብደኛል። ምክንያቱም ከባድ ነው። ልክ ነሽ። ወንድ ልጅ በጣም በጣም አስቸጋሪ ነው። ሴት ልጅ ማትወጣው ምንም ነገር የለም። ይሄ ስልሽ ምንድነው ብዙ ነገራቸውን፣ ገመናቸውን፣ ስተታቸውን ሁሉም ነገር ጫና ያለው ሴት ልጅ ላይ ነው። ይሄ የተፈጥሮ ጉዳይ ይሁን የምን ጉዳይ ይሁን አይገባኝም፣ የራሴ ማለት ነው። ግን ብዙ ጊዜ እንደዚህ ነገሮች ሲፈጠሩ ነው እምናየው። ግን አሁን ምንድነው ልልሽ የምፈልገው ነገር ገተታ እንዳይሆንብሽና እንዳይሰለችሽ አንቺም ነገሮች ስለተደጋገሙብሽ ይሄ ነገር አንድ ድል ብሰጩ ገብቶሻል አሁን የልጅሽ አባት ነው። አሁን ላይ ልትወልዱ ዝግጁ በሆናችሁበት ሰዓት ነው ይሄንን ሰይጣን ያዘጋጀላችሁና እና ነገራችሁ እንደዚህ የሆነው ማለት ነው። እና አንድ እድል ሰጥተሽ ብታዩ ገብቶሻል አይደለ? አሁን ከእንግዲህ እኔ እንጃ አላውቅም። ድጋሚ የሆነ ነገር ተፈጥሮ እናንተ ፊት ራሱ ቆሜ እኔ ሚዲያ ፊት ቆሜ ማወራም አይመስለኝም። ግን እችን ጊዜ ግን አንድ እድል ብሰጩ። ጥፋተኛ ነው አውቃለሁ፣ ምክንያቱም እሱ ብዙ ጊዜ የሆነ የችኮላም ልበለው የምንም ልበለው የልጅነትም ልበለው የሆነ ነገር ብቻ አለ እሱ ጋር መቀረፍ ያልቻለ ነገር እና እንዴት ነው አላውቅም። ብቻ አሁን ላይ ለአንቺ እንዲ ነው እንዳ ነው ማለት አልችልም። አንቺንም እንደዚህ ብዬ ልጫንሽ አልችልም። ከጎንሽ ሆኜ ላግዝሽ ነው የሚገባኝ፣ ብዙ ነገሮች ላይ ግን ሴት ከመሆን አንጻር ደግሞ ሳስበው አሁን ይሄ ነገሮች ይሄ ከልጅሽ አባት ጋር ቢሆን ብታሳድጊ ልጅሽን አይሻልም? ምን አለ መሰለሽ ሙዚዬ አሁንም ቢሆን እኮ ወዲህም ሆነ ወዲያ አባትነቱ እንዳለ ነው። ወደዚህ ሆኖ ማለት አብረንም ሆንን አልሆንን አባትነቱ እንዳለ ነው። አብረን አጋለሁ። እሱንማ አንደኛ እንደዛ ነው። ሁለተኛ ደግሞ ከዚህ በተለየ መልኩ ማለት በእንደዚህ አይነት ሁኔታ ውስጥ ሆኜ ነገሮችን ችሎ ማለፍ አለብሽ። እኔ እንጃ ይሄ ነገር አያስማማኝም። ለምን ብትይ ከዚህ በፊት እሺ ነገሮችን በቃ ይሁኑ ብዬ ወይም ደግሞ እንደ ተፈጥሮ እንዳልተፈጠረ እሺ ምናምን ብዬ በይቅርታ ብዙ ነገሮችን አሳልፈናል። ነገር ግን አሁንም በእንደዚህ አይነት ነገር በእንደዚህ አይነት መንገድ አሁን መቀጠሉ ለኔ በጣም ይከብደኛል። ለምን? ተመሳሳይ ጥፋቶች ነው እየጠፉ ያሉት። ይሄ ችኩልነት ወይ ልጅነት አይደለም። ሌሎች ጥፋቶች እኮ ይኖራሉ አውቃለሁ። ትዳር መሃል ምናምን ይፈጠራል። በጣም ብዙ አይነት ጥፋቶች፣ ግን ደግሞ አንድ አይነት ጥፋት ሲሆን የምር በጣም ልብሽ ነው የሚያደግመው፣ ወይም ደግሞ ያ ሰው ስታስቢው ተመሳሳይ ሲሆንብሽ እንደውም ብሎ ነው እንደሚያደርገው ነገሮችን ብለሽ እንድታስቢ ሁላ ወይም ደግሞ ነገሮችን እንደዛ ነው በቃ ብለሽ እንድትቀበይ ያስገድድሻልና በእንደዚህ አይነት መልኩ ድጋሚ መቀጠል አልፈልግም። ፋሚሊም ቢሆን እስከ ዛሬ ድረስ ዝም ያሉት ነገሮች ከዛሬ ነገ ይሻሻላል እያሉ ነው እንጂ መቀጠል ለእኔ የሚከብደኛልልክነት ከዚህ በኋላ መቀጠል እንኳን የማይታሰብ ነገር ነው። ምክንያቱም እስከ ዛሬም ድረስ እኛ ታግሰን እንደ ቤተሰብ እኮ ማንም የላትም ብሎ ያውላ ነገር ሲያደርግ ዝም ያለ ነው እንደ ቤተሰብ በመሀል ከምንገባ ይልቅ ከዛሬ ነገ ነገሩ ይሻሻላል የተሻለ ቦታ ላይ ይሆናሉ። እሷም ደግሞ ያው እንደሚታወቀው እርጉዝ ናት። በቃ እርጉዝ ስለሆነ ቻይ እያልናት ምናምን ነው እንጂ እስከ ዛሬ ድረስ እንደዚህ እንደሚሆን ብናቅ ነበር ኖሮ ጉዳዩ እንደዚህም አይቀጥልም ነበር። እውነቱ እንነጋገር ከተባለ በዚህ ሰዓት አንተ አታስፈልጋትም። ስላስፈለገኝና ስላሰበልኝ ነው እዚች ጋር ቆሞ እየጠበቀኝ ያለው። ይሰማታል ብለህ ልትል እኮ አልቻልኩ ዝ ምን አልኩት እንዴ ሰው የላት ነገር ማድረግ የለብህም ብዬ እንደም የተናገርኩትን ነገር ያሳየሁትን ነገር አምጥቶ አብርሽን ሌላ ችግር እንዲፈጠር ያደረገው እሱ ነው። ዛሬ ደግሞ ነገራት እንድታወራ አይደል? አልፈቅድልህም። ያው እኔ ደሞ ጉዳዩ የኔና አብርሽ አይደለ? ዝም በልና አብርሃም እቤት ድረስ ይዤ የመጣት ቆይ አንዴ፣ ወንድም አንቺ ያለሽበት ቦታ ያሳዩት። እኔም በሌላ በኩል እየተረጎመኝ ስለሆነ ነው። ምናምን ነገር የለብህም። ሲጀመር ከባድ ነገር እንዲፈጠር ምናምን ነገር ባፈልግ ኖሮ አንተ ጓደኞች የለዋትም፣ ማንም ሰው የላትም ነው ያልኩት። ሰምተኛል። ያው አንተ እንደ ወንድ ልጅ ማለት ነው አንድ ማለት ነገር እኛ በሩታ በኩል

ያሳየህ ንቀት አለ። ያንን ነገር አሳየተ ዛሬም ድጋሚ ድረስ መምጣት ደግሞ ይሄ ከባድ ንቀት ነው። ይኸውልህ አሁን ለሁለት ራሱ ዝም ያልኩ አሁን ትልቅ ሰው አለ ብዬ ነው። ተመልሳችሁ ወደ ሌላ ጸብ እንዳትገቡ። አሁን ይኸውልህ ወንድሜ፣ ጭቅጭቅ ባናረገው እና እንድንግባባ ብናወራ። ምክንያቱም አሁን እናንተ ትላንትና የሆነ ነገር ፈጠራችሁ፣ ዛሬም የሆነ ነገር ብትፈጥሩ ምንም ፋይዳ የለውም። አሁን ግን እኔ የምፈልገው መነጋገር ብትፈልገው ከአንተም ጋር ማውራት የምፈልገው ነገር ምንድነው? እኔ ብቻዋን ነበር ሲጀመር ላገኛት የፈለግኩትኝ። ግን አንተ መጥተል ከመጣ እሰየው ጥሩ ነው። ይሄንን ነገር ወደ አንድ መስመር ብናመጣው አይሻልም? አሁን ግን ከዚህ በኋላ ምንም እንትን የለውም፣ ተስፋ የለውም። ነገሩ በቃ እዚህ ጋር ቢቆይ። አረ ተስፋ የለውም አይባልም፣ ምክንያቱም እስከ ዛሬ ድረስ በጣም ረጅም ጊዜ አየ ነው። ይሄ የቤተሰብ ምክር ምናምን አይደለም ወንድሜ። ተስፋ የለውም ምናምን አይደለም። እኛ እያወራን ነው አይደል? በመሀል እየገባ ሩታ ትናንትና እንደ ውሻ አንቺንም ባልሽንም እኔንም ሲያባረን እኮ ነው። አንቺ ዝም ነው ያልሺው። ታዲያ ምን ማለት ነበርብኝ ሌላ ነገር

አሁን ሌላ አፍላፊ ምናምን መካፈት የለብህም። በቃ ቀሩት። ይሄውል እዚህ ጋር እያወራን ነው፣ ተረጋግተን እያወራን ነው እኮ። እንደዚህ እንዲሆን አይደለም። አሁን ሲጀምር ማለት ነው። ለምንድ እናንተ እንደ ሕጻን የምትሆኑት? ለምንድ ነው ሕጻናችሁ እንደ እናንተ ለምን እንደጻኑት ሁሉ ለምን እንደው ቆም ብላችሁ አታዩት? ነገሮቹን ለማየት ሞክሩ። ይኸውልህ አቤል በቃ ባይሆን ክርክር ውስጥ አንገባ። ብዙዬ ልታናግሬ ነው አይደል የመጣችው? ከእሷ ጋር እናወራለን፣ ከእሷ ጋር እንጨርሳለን። እንደ ቤተሰብ ተከባብረን ተነጋግረን ነው ምንም ማለት አለብን። እዚህ በኋላ ምንም የሚመለከት ጉዳይ የለም። ውጣልን በቃ በሰላም እያወራን፣ ሌላ አረስ ታረሳለን። እንደ አቤል ነው፣ እኔም አሁን እዚህ ጋር ማለት ነው እሷን ብዙዬን አክብሬ ነው እንጂ እዚህ ጋር ሌላ ነገር እንደ ትላንቱ እንዲፈጠር አፈልግም እ ከትላንቱ የባሰ ነገር እንዲፈጠር እንደ ትላንቱ እንዲፈጠር ማለት ነው። አንተ ምንም የሚመለከትህ ጉዳይ የለም፣ ምክንያቱም እየተግባባችሁ ስላልሆነ ማለት ነው በህግ የሚያስከስሰው እሊ ወንድ ሌላ ነገር አይደለም፣ ጠብቀኝ በቃ ችግር የለውም። አሁን የውላችሁ ለምንድነው? እንደዚህ የምትሆኑት ለምንድነው? እናንተ ወጣቶች በተገናኛችሁ ሰዓት እንደዚህ ሽብር የምትፈጥሩት ወይኔ። አሁን ተረጋጋና አውራኝ። ይኸውልህ ወንድሜ አንድ ነገር ለባለ እነኚህ ልጆች ሁለቱ ናቸው የሚያውቁት የተገናኙትም ሁለቱ ናቸው። ገብቶሃል? ፍቅርም ሲያሳልፉ ሁለቱ ናቸው አሁን ብዙ ነገራቸውን የተቀያየሩ ሰዎች ናቸው። እኛ እንችለው የምንችለው ምንድነው መሰለ ሰላም ማድረግ ነው እነሱ ብንችል ቢሳካለን። እስከ ዛሬ እኮ ሰላም ማድረግ ይችሉ ነበር። ማለትም ሰላም ይሆን ህይወት ያውል ምድር ላይ ስትኖር ህይወት የሞላለ አይደለች። ሁሌም ፈተና ናት። እቺ ልጅ ላይ አሁን እያለፋ ያለው ይሄ ፈተናው፣ ግን አንዱ ወገን ላይ ብቻ መበረታት የለበትም። አንቺ እኮ ሴት ነሽ፣ በእድሜም በሳል ነሽ፣ ትረጅኛለሽ። ልክ ነህ። በቃ የአንቺ እህት ብትሆንስ እዚህ ጋር አንቺ እኮ የአብርሽን ብቻ ወገነሽ አይደለም እሱን ወግኛ አይደለም እኔ እሱን ሲጀመር እኔ በጣም ወዳት ታውቃለች በቃ ማንም ስንተ ነገር ሲያረጋት እኮ እንደነበር በቪዲዮም ያየነው ነገር ነው እምናውቀው ነገር እኔ እኮ ከዛሬ ነገ ይሻሻላል ነገ የሆነ ቦታ ላይ ይደርሳሉ ምናምን ብለን ነው እንጂ እኛ እንትን ማለት ገብዶን አይደለም በፊትም ቢሆን ሁለቱን ያለውን ነገር እዚህ ጋ ይቁም ብለን እሱንም ከዚህ በኋላ ድርሽ እንዳትል ማለት ከብዶን አይደለም። አሁንም ቢሆን አንቺን አክብሬሽ ነው እያዋራሁሽ ያለሁት። በቃ ከዚህ በኋላ ሊቀጥል የሚችል ነገር አይደለም ይሄ። ተው ይሄን ውሳኔ ለሷ ተው አይሻልም? አሁን ይውል በዚህ በዛ በዚህ በዛ ነገሮች በበዙ እሷም እኮ የሆነ ነገር ባለሰዓት ልክ ነው። የሰው ልጅ ካለ ቤተሰብ አይፈጠርም። ቤተሰብ ጋር እንዲህ መሆኗ ጥሩ ነው። እንዲያውም ሌላ ቦታ ከምትሆን ቤተሰብ ጋር መሆኗ ደስ ብሎኛል። እኔ አንደኛ ለምንድን ነው ደስ ያለኝ በቃ፣ ደህንነቷ የተጠበቀ ነው ማለት ነው። የሆነ ውስጥ ምን ትሆን ይሁን ይች ልጅ ከማለት እድና አለሁኝ። ምክንያቱም ቤተሰብ ጋ ናት፣ እግዚአብሔር ይመስገን ለሱ እና አሁን ግን ምንድነው ይሄ ውሳኔ፣ ሁለቱ እንዲያወሩ እናርጋቸው። ምክንያቱም ከባድ ነው አሁን ላይ ያለችበት ሁኔታ ከባድ ነው። አይሆንም እንደዚህ ተለያይተው፣ በቃሽ በቃቸው አይሆንም። ይሄ ማለት ይቅርባቸው። ልክ ናት። አልተጎዳችም አላልኩም ታጎታለች ይህ በሴትነት የሆኝ ነው ማስብ ምን አለ መሰለሽ፣ በመጀመሪያ ደረጃ ገደብ አለው። ሲቀጥል ደግሞ ምን አለ መሰለሽ እኔ ማን እንዴት ያሳምኝ አልፈልግም። እኔ ራሴ አስቤ አመንኩበት ነገር ነው አሁን እያደረኩኝ ያለሁት። በእንደዚህ አይነት ሁኔታ ውስጥ ሆኜ አሁንም ጉዳቶቼ እንዲቀጥሉ ሌላ ተጨማሪ ድል መስጠት ለእኔ ተገቢ ነው ብዬ አላስብም። ምክንያቱም በቃ ሁሉም ነገር ይሰለቻል። ጭራሽ አቤል ደግሞ እስከዛሬ ድረስ ይረዳኛል ብዬ ሳስብ ሌላ ነገር ለመፍጠር እየሞከረ ከእሱ ጋር በጣም ብዙ ነገር ያውቃል አቤል፣ በጣም ብዙ ነገር ያውቃል። ትናንትና ግን እንደማያውቅ ሰው ሆኖ ነገሮችን ማይሆን ነገሮችን ለመፍጠር ሞክሯል። እሱ ይለፍ ይቅር።

እናንተ ቆይ ታላላ ካላከበራችሁ፣ አባትና እናት ካላከበራችሁ፣ እሺ ምንድን ነው ይሻላችሁ? ቃል የገባልኝን ቃል እኮ እሱ አጥፈሻል። ልክ ነው አይደለም? አንድ ድል ስጪው ኖ፣ ድል ከዚህ በኋላ አላወራሽም። ከዛሬ በኋላ አንድ ድርሰት ዛሬ ቢሆን እኮ ነው። አንቺን አክብሬ ነው የመጣሁት ትልቅ ታላቅ፣ ያም በጣም ብዙ ነገር ብዬ ነው የመጣሁት እንጂ ወደ ዘጋሁት ፋይል ነው አሁንም እየተመላለስን ያለ ነው። ስለዚህ ነገሮች አስፈላጊ ናቸው ብዬ አላስብም እኔ በቃ ይበቃል። ከዚህ በላይ በጣም በጣም ይቅርታ ቡዜ። ስለዚህ እዚህ ጋር ነገሮችን ብና በቃ ደስ ይለኛል። በጣም በቃ አሁን ሩት ይሄ ነው መልሰሽ ምንም አደረጋችንም። በጣም ይቅርታ ማለት እኔን እንደዚህ ባወራሽው ልክ ደግሞ አብርሽንም ለማውራት ብትሞክሪ ደግሞ ደስ ይለኛል። እኔ እያወራሁት እኮ ነው ውስጥ ላይ እኮ እኔ ዝም አላልኩኝም፣ እያወራሁኝ ነው። ማውራት ያለብኝ ማድረግ ያለብኝ እኔ እያደረኩኝ ነው። ታውቂያለሽ አንቺ ሁሉንም ነገር ማለት ነው። ግን እኔ ተመለሱልኝ ነው እያልኩ ያለሁት፣ እሱንም እያልኩ ያለሁት አንቺንም ተመለሱልኝ ነው። አሁን ደግሞ እሱ በቃ ይቅርታ እያለ ነው እና ያ ነገር እንትን ስለ እኔ ይቅርታ፣ እሷ ትምጣ ነው የሚለው፣ እሷ ትመለስ ነው የሚለው። ገብቶሻል። አንቺ ውስጥሽ ቆስሏል፣ አውቃለሁ። መተውም ይከብዳል። እንደ ሴት ልጅ ሆኜ ሳስበው አንድ ነገር ላይ ከቆሰልሽ ለመመለስ ይከብድሻል፣ አውቃለሁ። ከዚህ በኋላ ነገሮችን እየደጋገምናቸው ነው። ይሄ ደግሞ ምንም ጥቅም የለውም። ጭቅጭቅ ነው፣ ክርክር ነው እንጂ ሌላ ምንም ጥቅም የለውም። ስለዚህ እዚህ ጋር ነገሮችን ብንዘገው መልካም ነው። እሺ፣ ምን ላድርግ ነው? እኔ እኮ ግራ ገባኝ። እሺ፣ ምን ላድርግ ነው? ምንም የማይቀየረው ሀሳብ ስለሌለ እንግዲህ በጣም ይቅርታ፣ ከዚህ በኋላ ይቅርታ።